ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምናላችሁ። የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆዩ። በትግራይ ክልል ተወክለው የፕሪቶሪያው ስምምነት ተፈራራሚ ከሆኑት መካከል አንዱ የሆኑት አስዋሰፋ አብርሃ በወቅታዊ ጉዳይ ዙሪያ ከቢቢሲ ትግርኛ ጋር ባደረጉት ቆይታ በኢትዮጵያና በኤርትራ መካከል ውጊያ ሊነሳ የሚችልበትን እድል በአመዛኙ ያለ አይመስለኝም አሉ። የፕሪቶሪያ ስምምነት ተደራዳሪ የነበሩት አቶ አሳፋ አብርሃ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉ ጠባብ ነው ብለውታል። በዚህም ጉዳይ የዜና ትንታኔያችን በሰፊው በጥንቅር ይዞት ቀርቦታል። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ። በኢትዮጵያና በኤርትራ በተደጋጋሚም ጠንከር ያሉ የቃላት ክሶች ሲለዋወጡ ከመቆየታቸው ጋር በተያዘ ወደ ጦርነት ሊገቡ ይችላሉ የሚለው ስጋት እንዳዣበበ ነው። የኢትዮጵያ የውጭ ጉዳይ መስሪያ ቤት መስከረም 20218 ዓ ም ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሀት ጽምዶም በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። ሚኒስትሩ በጻፈው ደብዳቤ ላይ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ዋሎ እና ከተማ የሆነችው ወልዳያ ለመቆጣጠር ባደረጉት ሙከራው ተሳትፈዋል ሲል ወንጅሏል። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በውጭ ጉዳይ መስሪያ ቤት

ዶክተር ጊዶን ጢሞቴዎስ የተጻፈ ደብዳቤ በኤርትራ መንግስትና በህዋት አክራሪ አጀንዳ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። በዚህም ደብዳቤ መጻፍ ቀደም ብሎ በነበረው ወራት ደግሞ በተለይ ከቀይ ባህር ጉዳይ በተያያዘ የሁለቱ ሀገራት ውጥረት እየተባባሰ መጥቷል። አቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳዳሪ አማካሪ የነበሩት አቶ አሰፋ አብራ ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚለው ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። ከሻቢያ ጋር ያለው ሁኔታ እንዴት ታየዋለህ ላልከው አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችሉበት እድል አላቸው። እኔ በአመዛኙ አይመስለኝም፣ የሚዋጋው ምክንያት የላቸውም። ሲሉ ምን ላይ ሰጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቅ አብርሃ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ አረቢያና የተባበሩት አረብ ምሬት እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋ፣ ይህ ውል አብይ ለሚያነሳቸው የወደብና ተያዥ ጉዳይ መልስ አለው ብለዋል። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቁን አስመልክቶ ከማህበራዊ ጉዳይ አማካሪ ጋር ባደረጉት ውይይት ቀይ ባህር ለ30 ዓመት በፊት ኢትዮጵያ እጅ እንደነበር ጠቅሰው ስህተት ነው ነገ ይታረማሉ ሲሉ መናገራቸው ይታወሳል። ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንት ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ማለታቸው አይዘነጋም። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተገነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ትግራይ ክልል ተወክለው የፕሪቶሪያ ስምነት ተፈራራሚ ከነበሩ መካከል አንዱ የሆኑት አቶ አሰፋ አብርሃ ከቢሲ ትግረኛ ጋር ባደረጉ ቆይታ ለተነሱላቸው ጥያቄ መካከል የፕሪቶሪያው ስምነት የሚመለከት ይገኙበታል። ፕሪቶሪያ ሲፈረም አዲስ አሰላለፍና ሁኔታ እንደሚፈጠር ስንፈርመው ጀምሮ ይታወቅ የነበረ በማለታቸው አቶ አሰፋ ከመጀመሪያው ተናግረዋል። ጄኔራል ጻድቃን ገብረትንሳኤ የፕሪቶሪያው ስምነት በተመለከተ የስምነቱ ተጽዕኖ ውጊያ ማቆም ብቻ አይደለም፣ በአፍሪካ ቀንድ የኃይል አሰላለፍ ይቀይራል ብሎ ገልጸው ነበር። በመሰረቱ የአሰላለፍ ለውጥ እንደሚኖር ግንዛቤ የነበር ማለታቸውን ጠቅሰዋል። የፕሪቶሪያው ግጭት ማቆም ስምምነት ተፈራሚ ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ዳግም እውቅና ቢሰጠውም ብዙም ሳይቆይ ህጋዊነቱን አጥቷል። አንዱ ተፈራራሚ ህጋዊ ህልውና ባጣበት ሁኔታ ስምምነቱ ምን ሊሆን ይችላል የሚለው ለቀረበላቸው ጥያቄ ከአስር በላይ ማዕከላዊ ኮሚቴ አባል የያዘ ዋና የፕሪቶሪያ ተደራዳሪ ትልቅ ቡድን ተቆርጦ ወጥቷል። በውስጣቸው ከተወሰኑ የሰራዊት አመራር ጋር ሆኖ ደርግን የመሰለ ኃይል በማዋቀር የተፈረሙን የመዋቅር? የተጎተተው ወደ ዋናው ጸረ ፕሪቶሪያ ወደሆነው ሆነው ኃይል አሳልፈው እየሰጡ ነው፣ እያየን ያለ ነው ይህ ነው ሲሉ ምላሽ ሰጥተዋል። ጨምሮም ሁሉን አቃፊ የተባለ መንግስት የባሰ ጠባ፣ በድርድሩ የነበሩ እንዲሁም ከሽግሩ በኋላ የተፈጠሩ ኃይሎች አብዛኛውን ተበተኑ አሉ። ህወሃት ቢሆን ለሁለት ወይም ለሶስት ተሰናጣት ቆጠፋ ህጋዊነትም አቶ መክኗል ሰራዊትም ከሁለት ከሶስት ተከፍሎ እዙ አቷል፣ በማለት አቶ አሰፋ አሁንም ያለውን ክፍፍል ገልጸዋል። አቃፊ ሳይሆን የባስ በታኝ ነገር መጥቷል፣ ያሉት አቶ አሰፋ የመንግስት ወይም የጄኔራል ታደሰ ትእዛዝ ሰምቶ ከሚሰራ ሰራዊት ይልቅ እምቢ ቢሎ ቤቱ ተቀምጦ ወይም ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠ ይበዛል። ብዙ ኃይል እየፈረሰ ነው፣ ህወሃት እንደምታያት ናት ብለዋል። በመሆኑም የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ መራ የነበረው በወቅቱ አማካሪ የነበሩት አቶ አሰፋ የጊዜያዊ አስተዳደር ለምን እንደፈረሰ ተጠይቀዋል። እኛ ከብልጽግናም ሆነ ከሻቢያ ጋር ወግነን አንጠቀምንም የሚል እምነት ነበረን፣ ከሁለቱ ተከላክሎ የሚያሻግረን ፕሪቶሪያ ነው ሲሉ ተናግረዋል። ደክመን አቅማተን ወደዚያም ወደዚያም ማለቱን አሽከር ለመሆን ካልሆነ በስተቀር የሚያመጣልን ነገር የለም፣ ይልቅ ራሳችን በራሳችን ለማዳል ለማከም እንስራ የሚል አቋም እንደነበራቸው ገልጸዋል። አክለውም ዳያቸውን ደግሞ መልክ ባለው መልኩ ምላሽ እንዲያገኙ ይጠቅመናል። እኛ ራሳችን አድነን እነርሱን ወደ ጦርነት ከማስገባት እና ትርፋቸው የሚል እምነት ነበረን፣ በማለት የጊዜው አስተዳደሩን አቋም አብራርተዋል። ይህ አቋም ቢኖራቸው ግን መጨረሻ ላይ መካካድና መፈንቅለ መንግስት መምጣቱን ገልጸዋል። ይህ ማንም ሰው የማይስተው መሰረታዊ ነገር ነው። እናም ከነዚህ መሰረታዊ ጉዳይ ላይ ንግባባ የሚለው ተስፋ ነበረን። የሰራዊቱ ከፍተኛ አመራሮች ፖለቲካ የማይገባቸው የምትላቸው አይደሉም። ለምሳሌ ጀኔራል ታደሰ ከፖለቲካ ቃ ነው ይረዳዋል። በዚህ ጉዳይ አንካካድም የሚሉት ነበረ። አቶ አሰፋ ጨምረው መጨረሻ ግን እንዳየው ሆነ፣ የግል ጥቅማቸው አሳስቧቸው ይህ ሁሉ ወደ ሌላ ትስስር ይኖረው አይታወቅም፣ ክህደት ፈጽመው መፈንቅለ መንግስት አደረጉ ብለዋል። በህዝባዊ ወያኔ ሓርነት ትግራይ አመራሮች መካከል የተፈጠረው መከፋፈል መጠናከሩን ተከትሎ ለሁለት ዓመታት የትግራይ ጊዜ አስተዳደር ፕሬዚዳንትነት የመሩት አቶ ጌታቸው ረዳ ከመጋቢት 3/2017 ዓ ምት ጀምሮ ከስልጣን ተነስተው ምክትላቸው ሌተናል ጄኔራል ታደሰ ወረደ መተከታቸው ይታወሳል። በቀድሞ የትግራይ ጊዜ አስተዳደርና በዶክተር ገብረ ጽዮን ገብረ ሚካኤል የሚመራው የህወት ክንፍ መካከል ተከስቶ የነበረው ክፍፍል በክልሉ ላይ አዲስ ስጋት ፈጥሮ ነበር። አቶ አሰፋ የተፈጠረው ልዩነት ሲገልጹት፣ እኛ ምንም የማንመጥረው አማራጭ ይዘን ወጣን። እኛ ለመግደል ዝግጁ ነበሩ። ሰው ለመግደል፣ ለማሰር ቆርጠው ወስነው ቀጠሉ። እኛን ለመነጋገር ለመወያየት እጅ በጠመንጃ አስገድደ ልንፈጥር የምንፈልገው ተጽዕኖ አልነበረም ብለዋል። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸው ከሚሉ መካከል አንዱ የተፈናቃዮች አለመመለስ ነው። አቶ አሰፋቅ ተፈናቃዮች ማስመለስ ረገድ ዋና ኃላፊነት የፌዴራል መንግስት መሆኑን ያሰምሩበታል። ሆኖም ጊዜያዊ አስተዳደሩ የገጠሙት ችግሮችም ጠቅሰዋል። መጀመሪያ ህዝባቸው ወደ ቀያ የመመለስ ከዚያም የግዛት ጉዳይ የሚቀጥል ይሆናል ብዬ ነው የማምነው እነርሱ ግን በተቃራኒ ሆኖ የሚያስቡ ሲሉ ይገልጻሉ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም። ግዛቱ የኛ የሚሆን ህዝቡ በመሬቱ ላይ ሲኖር ነው። ህዝቡ እዚያ ከሌለ ቦታ የኛ አይደለም በማለት አስተያየታቸውን ሰጥተዋል። ተፈናቃዮች አሁን ለጥያቄያቸው መልስ አለማግኘታቸውን በመናገር ሰላማዊ ሰልፍ በማድረግም ያሉበትን አስቸጋሪ ሁኔታ ሲገልጹ መቆየታቸው ይታወሳል። አቶ አሰፋ ህዝባቸው ወጥቶ እየጠፋ ነው፣ ከተፈናቀሉ መካከል አሁን አስር በመቶ አይገኝም፣ ሁለት ዓመታት ከጨመርክ የሚመለስ ሰው አይኖርም በማለት ከቢሲ ትግረኛ ተናግረዋል። ከዚህ ቦታ እየተነቀልን ያለ ነው፣ ስለዚህ በዚህም ጉዳይ እኔን ጨምሮ የማይጨንቀው ሰው የለም ያሉት አቶ አሰፋ የተፈናቃዊ ጉዳይ በተመለከተ ድርድር መካሄድን ገልጸዋል። የፕሪቶሪያው ስምምነት መሰረት ተፈናቃዮች የመመለስና የማቋቋም ኃላፊነት ያለበት የፌዴራል መንግስት እንደሆነ ስምምነቱ ፈራሚዎች የተባበሩት መንግስታት ድርጅት ተቋም እንዲሁም ህወሀት ያላቸው ሚና የማገዝ መሆኑን አስረድተዋል። ተፈናቃዮች በተመለከተ የፕሪቶሪያ ስምምነት ክፍሉ ርዕሱ ራሱ ሰብአዊ ነው የሚለው የሚሉት አቶ አሰፋ ዋነኛ ኃላፊ ያለበት የፌዴራል መንግስት እንደመሆኑ የፌዴራል መንግስት እቅድ እንዳወጣ ጠቅሰው፣ ከአንድ አመት በፊት ጌታቸው ፍሳ፣ ማንጁስ ታደሰ ወረደ ከትግራይ ተወክለው ተደራደሩ፣ ተደራረውም ተስማምተዋል ብለዋል። በዚህ ስምምነት መሰረት የትግራይ ይህንን ታድርግ፣ ፌዴራል ይህን ያድርግ የሚል ተስማምተን ራያና ጽልምት ተመለሱ ብለዋል። አክለውም ወደ ሰሜን ራብ ትግራይ ወልቃይ ሊሻገር ነው ሲሉ፣ ጉዳዩ የተስተጓጎለ ነው በማለት ተናግረዋል። እቅዱን ከጸደቀ በኋላ የትግራይ ሚና ማስፈጸም እንደሆነ አቶ አሰፋ ይናገራሉ። ተፈናቃዮች ወደ ቀያቸው ወስዶ መልሶ ማቋቋም፣ ደህንነታቸው መጠበቅ የትግራይ ክልል ሚና እንደሆነ ተናግረው በዚህም መሰረት ግብረ ኃይል ተቋቁሞ ስራ ተከፋፍለውና ተስማምተው ሳለ በመሀል ከኮሚቴው መካከል ሶስት አራት የሚሆኑት የማዕከላዊ ኮሚቴ አባላት ጄኔራል ታደሰ ይህንን እቅድ ህወሓት ያውቀዋል ብለው ጠየቁት፣ በማለት እንዴት መስተጓጎል እንደተከሰተ አስረድተዋል። ጉዳዩ መንግስት እንጂ ፓርቲ አለመሆኑም ቢገልጹም ፓርቲያቸው ተስማምቶ ያላጸደቀው ግብረ ኃይል አባላት አንሆንም አሉ፣ በማለት የተፈጠረውን ይገልጹታል። አላውቅም። ጄኔራል ታደሰ ትልቅ ስህተት ሰርቷል። እኔ እንደዚህ አልተረዳሁትም አለኝ። በቃ እንስማማለን ብሎ ስብሰባውን ከናካቴ አቁመው ግብረ ኃይሉ እነሱ ነበር የሚመራው። ይህ በተከሰተ በቀናት ውስጥ ግብረ ኃይሉ ስራ ማቆምና አቶ ጌታቸው እንደገለጹላቸው አቶ አሰፋ ለቢሲ ትግረኛ ተናግረዋል። ከጀኔራል ታደሰ ማብራሪያ እንደተጠየቁ ጠቅሰው እንደዛ አልነበረም የገባይ መሰለኝ። ይህ የተለመደ የታደሰ ማምለጫ ነው። ርዕሱን አልተረዳሁትም ይበል እንጂ ጉዳይ ወደ ህወሓት ወስዶ ስለነበር እነርሱ የሚሉት ጠብቀን እንነጋገርበታለን አሌ ብለዋል። ቢያንስ ተፈናቃዮች ወደ ቦታቸው ይመለሳሉ፣ ትጥቅ ይፈታል፣ ተዋቅሮ የነበረው አስተዳደር ጸጥታ ኃይል ፈርሶ ምርጫ ተደርጎ ተፈናቃዮች የራሳቸውን አስተዳደር ያቋቁማሉ የሚል አቋም ነበረ ሲሉም ተናግረዋል። የሚቋቋመው አስተዳደር ተጠሪነቱ ለማን ሁን የሚለው ነገር ሲነሳ እየተገበርን እንየው ብለው ክፍት ሆነ። ይህ ነበር የደረስንበት መግባባት። ነገር ግን ታደሰ ጉዳዩን ህወሓት ከወሰደ በኋላ ይህኛ እንደዚህ የነበረ ሚኒሾችና የቀድሞ አስተዳደሮች ሳይዝ ህዝባችን አንመልስም ብለው መያዝ አድርጎ ቆለፉ ሲሉም የተፈጠረውን ጉዳይ ገልጸዋል። ከዚህም ጋር ተያይዞ የትግራይ ሰራዊት አፈንግጠው ከወጡት ወታደሮች ጋር ስላለው ግንኙነት እንዲሁም ከነዛ አፈንጋጮች ወታደሮ የፌዴራል መንግስት ድጋፍ አላቸው ስለሚባለው ጥያቄ የቀረበላቸው አቶ አሰፋ ወደዚህ ጉዳይ ያስገባን ምክንያት አንድ ነው ብለዋል። አሁን ነፃ መሬት የወጡት በባለፈው ጦርነት ከፍተኛ ስምና ብቃት የነበራቸው አዛዦች ናቸው ብለዋል። ኮርና ከኮር በላይ በሚል የመተካሄድበት ስብሰባ ላይ ዘፋኝነት ከሚሰሩ ጦር ወክሎ ድምፅ ሲሰጡ እውነተኛ አዛዦች አይሆኑም ብለው በስብሰባው ረግጥ የወጡ ናቸው ሲሉም አክለዋል። ጨምረው እነዚህ ውድ አጠርና ውድ ጎሹ እነ ውድ አባት ቀላል ሰዎች እንዳይመስሉ የምንታገለው ለትግራይ ህዝብ እንጂ ለፓርቲ አይደለም፣ ለህዋት አይደለም፣ የህዋት አባል አይደለንም ብለው ይወጡ ናቸው ብለዋል አቶ አሰፋ ከቢሲ ትግረኛ ጋር ባደረጉ ቆይታ። በዚህ ጉዳይ ላይ እኔም ከነርሱ ጋነኝ ወታደር ብሆን ኖሮ ከነርሱ ጋር ነበር የምወግነው በማለት ከትግራይ ሰራዊት አፈንግጠው የወጡት ወታደር በተመለከተ ያላቸውን አቋም ገልጸዋል። አሁን ሁሉም ነገር እየጠራ ነው። መሄድ የፈለገው ሁሉ ቆርጦ ወደ እየሄደ ነው። እነሱ እነርሱ ተደራጅተው ያግዙናል ብለው ተስፋ እናደርጋለን። ከኔጋ ያለው ግንኙነት በዚህ መልኩ ነው ብለዋል። ከፌዴራል መንግስት ያለው ግንኙነት በተመለከተ የፌዴራል በጀት ወደ ትግራይ ተልኮ ለጆን መዲድ እና ለታደሰ ወረደ ደሞዝ የሚከፍለው ስለዚህ፣ እነሱ በዚህ በጀት የድርሻ ጥያቄ አንስተዋል ብለዋል። የትግራይ ሰራዊትነን የትግራይ አስተዳደሮች፣ የወረዳና የዞና አስተዳደሮነን ከዚህ ያለው መንግስት አላቀፈንም፣ አይወክለንም። የሚያቅፈን የሚወክለን መንግስት ለማቋቋም ስምነት ነበረ። ነገር ግን ያ ስምነት አልተፈጸመም። ስለዚህ ድርሻችን ክባል ያሉን ናቸው ብለዋል አቶ አሰፋ። እንዲሁም በአቶ ጌታቸው ረዳና በጀኔራል ጻድቃን ገብረትንሳኤ የደህንነት ስጋት ማዣበቡን ለቢሲ ትግረኛ ገልጸዋል። ሀገራቸውን በመቀሌ መኖርና መስራት የማንችልበት የደህንነት ሁኔታ ፈጥረው ጌታቸው እንዴት ብሎ እንደወጣ ታውቃለህ? ብለዋል። አክለውም አጃቢህ ነው ብሎ የመደቡልኝን ሰው መልምለው በእኔ አማካኝነት እኔን ጨምሮ ጌታቸውና ጻድቃን ለመግደል ተልዕኮ ተሰጥቶት የራሳቸው ናቸው በቤት የያዙት በማለት ተናግረዋል። አቶ አሰፋ ጨምረው አሜሪካ መንግስት ጋር በአቶ ጌታቸውና በጀነራል ፃድቃት ላይ የተቀነባበረ ግድያ አለ በሚል እንዳስወጣቸው ገልጸዋል። በኋላ ሰምተናል የሆኑት ሰዎች ቤት ጋር ወጥተው ተይዘዋል። ስለዚህ ርቀው ሄደዋል። እነዚያ ላይ ብዙ ባንደባብቅ ሲሉም ተናግረዋል።